ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህንን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁኝ። ግንቦት 18 2017 ዓ.ም በኢትዮጵያ የዘመን አቆጣጠር፣ ሜይ 26 2025፣ የጋት ውሎ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ላይክ ሸር አድርጉ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን በሱበት አንክስ ደግፉ። እየደገፋችሁ ላላችሁ እጅግ እጅግ በጣም አመሰግናለሁ። ሰብስክራይብ አስደርጉ። ሌሎቻችሁን እናንተ አድርጋችሁ እንደምታዳምጡ ተስፋ አድርጋለሁ። በመጀመሪያው በዛሬው ዕለት የፌደሪ ጠቅላይ ሚኒስትር ጣሊያን ሮም ገብተዋል። ጣሊያን ሮም ደማቅ አቀባበል ከተደረገላቸው በኋላ በቀጥታ ኢትዮጵያ ውስጥ በሃይድሮኤሌክትሪክ ዳ የእውነት የኢትዮጵያ የሀይል ምንጭ የጀርባ አጥንት የሚባለው በኢትዮጵያ የመንግስት አቅምም እንዲሁም ራሱ ደግሞ ኩባንያው ከአውሮፓ ቦንድ እየገዛ እየተበደረ በሂደት ደግሞ የኢትዮጵያ መንግስት እየከፈለ ማለት ነው ፋይናንስ ያደረጋቸው የነበሩ አሉ። እንግዲህ የምታውቋቸው ነው ብዙዎቻችሁ። የጣና በለስ የጣና በለስ ከሀይል ማመንጫ ባለፈ ያን ያህል በጣም በጣም በስፋት መኬድ አለበት፣ በስፋት መሰራት አለበት። ቆጋን ይዞ አለ። ነገር ግን ሰፊ የሆነ አካባቢውን ወደ ኮመርሻል አግሪካልቸር ይሄ በዘልማዳዊ ብቻም ሳይሆን ለገበያ ብቻ ወደሚመረት ምርት ማስገባት አለበት። የተጀመሩ ስራዎች አሉ፣ ቆጋን ይዞ መራዊን ይዞ በተወሰነ ቆንዝል አካባቢን ይዞ ግን በጣም በጣም መስፋት ይጠበቅበታል። ለዛም የሚሆን የኮመርሻል አግሪካልቸር ማስተር ፕላን በአካባቢውም አቸፈር ይሄ ዱር ቤቴን ይዞ የአግሮ ፕሮሰሲንግ ኢንዱስትሪ ያስፈልጋል የሚል እምነት አለኝ። እሱን ደግሞ ወደፊት በሌላ ፕሮግራም የምናየው ሆኖ ማለት ነው። ዝሮ ዝሮ ዝሮ ዝሮ እንግዲህ ሁለት ተግባራትን አከናውነዋል የፌድሪ ጠቅላይ ሚኒስትር ማለት ነው የመጀመሪያው አስቀድሜ እንዳልኳችው ከዊ ቢልድ ኢምብሪጎ የሚል ዊቢውልድ ግሩፕ የሚል ከዛ ከግሩፕ ካምፓኒ ውስጥ አንዱ የሳሊኒ ኮንስትራክሽን ማለት ነው። ሳሊኒ ኮንስትራክሽን ኩባንያ የሚባለውን የዛን ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተወያይተዋል ማለት ነው። በዚህም ምናልባት በኤክስ ገጻቸው እንዳስተላለፉት በጥቂት ወራት በቀጣይ ጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካውያን ኩራት በሆነው የህዳሴ ግድብ የኢትዮጵያ ህዳሴ ግድብ እንዲሁም በፈጣን አፈጻጸም ላይ ግንባታው እየተፋጠነ ባለው የኮይሻ ግድብ አፈጻጸም ዙሪያ ላይ አብረን ፕሮጀክቶች ኦንታይም ደልቨረብልስ የሚባለው ፕሮጀክቶችን መጀመር ብቻም ሳይሆን በጊዜያቸው በሚጠናቀቁበት ሁኔታ መከክር አድርገናል። ከዛም ባለፈ በሚፈጸሙ ፕሮጀክቶች አፈጻጸም በጥራት ላይ ፈጠራንና ዘላቂ ውጤታማነትን መሰረት ያደረገ ፕሮጀክት እንዲኖር ተመካክረናል። የረጅም ጊዜ አጋራችን ነው ኩባንያው። ከዚህ ኩባንያ በቀጣይ የምንሰራው ስራዎችን በዛም ዙሪያ ተመካክረናል፣ የሚል ነገር አቅርበዋል። እንግዲህ ከጋት ሚዲያ ብቻ የጋት ሚዲያ ቤተሰቦች ብቻ የምትሰሙት ሁለት መረጃዎች በእጅ አለኝ። የመጀመሪያው ነገር ሳሊኒ ብሪጎ ወይንም ሳሊኒ ኮንስትራክሽን ኩባንያ በጊቤ ወንዝ ላይ የሚገነባውን አምስተኛውን ግድብ እንዲሰራ የቀጥታ ትዕዛዝ እንደተቀበለ መረጃ አግኝቻለሁ። ይህም የሚገነባው ግድብም ሁለት ተግባራት እንዳሉት የመጀመሪያው 625 ሜጋዋት አካባቢ የሚገመት ኤሌክትሪክ እንደሚያመነጭ ፕሊስ 625 ሜጋዋት ከዛ ባለፈ ደግሞ ከዛ ባለፈ ደግሞ በአካባቢው ለታቀደው ገቢያ ተኮር ሰፋፊ የግብርና ልማት በዋናነት የጠጥ ልማት የጥጥ እርሻ፣ የሸንኮራ ልማት፣ የስኳር ፋብሪካ እና የመስኖ ሰፋፊ የውጭ ባለሀብቶች፣ የሀገር ውስጥ ባለሀብቶች ኮመርሻል ፋርሚንግ የሚከናወንበት እና ያንን አካባቢም ይታወቃል። እንግዲህ የጊቤ የተፋሰስን ይዞ ጅማ ወይም ምዕራብ ኢትዮጵያ የሚባለው ያን አካባቢ እስከ ታች እስከ ኬንያ እስከ ቱርኬነ ድንበር ባለው እንግዲህ ኢትዮጵያ እንደምታውቁት ኢትዮጵያ ከላይ ተራራ ነው የተራራ ሀገር የሆንና ወደ ታች እየወረዳችሁ ስትሄዱ ልክ ጀስት ከአዲስ አበባን ጀምር እና ከአዲስ አበባ ጀምራችሁ እየወረዳችሁ በሄዳችሁ ቁጥር ተራራ እየወረዳችሁ ነው የምትሄዱት እየወረዳችሁ እየወረዳችሁ ትሄዱ እና መጨረሻ ላይ ሜዳ የሆነ ፊልድ ላይ ስትደርሱ ወደ ጎረቤት ሀገር ገባችሁ ማለት ነው ለጥ ያለ ሜዳ ስታገኙ ሰው ብዙዎቹ ብዙዎቹ የኢትዮጵያ ወንዞች ኤሌክትሪክ ነው ሊያመነጩልን የሚችሉት፣ ከተራራ ተንደርድረው ሲወጡ እንደ ሌሎች ሀገራት ቁልቁል ወደታች ቆፍረን ተርባይን መቅበር ላይጠበቅብን ይችላል። ለምሳሌ ህዳሴ ግድብ ላይ ወደ ታች ያለ ተርባይን እየመታው ነው። ሌሎች ግን ከላይ የተንደረደረ ነው ተንደድሮ እንዲሆን የኤሌክትሮ ሜካኒካል ባለሙያም እንዳልሆን ወዳጆች ያስረዱኝን በንባብ ያገኘሁትን እያወራሁ እንደሆነ በዛ ማለት እና ሰው ይሄ የሚገነባው ጊቤ አምስት የሚገነባው እንግዲህ እንደምታውቁት ጊቤ አንድ፣ ጊቤ ሁለት፣ ጊቤ ሶስት እያለ ሄደና ልክ ጊቤ አራት ሲባል የውጭው የሀገር ውስጡም የውጩ የኢትዮጵያ ደመኛ ጠላት የሀገር ውስጡ ባንዳ በሰብአዊ መብት ስም ምናምን ወዘተረፈ ብሎ በዛ ጊቤ ዙሪያ ላይ ያሉትን የሚኖሩትን ለአንትሮፖሎጂስት ሊመራመርባቸው እራውቆታቸውን እንዲሄዱ የሆነ ጊዜ ከሶስት ዓመት አንዴ ያ ጎርፍ ሆኖ ሲሄድ እዛ ደለሉ ላይ አምርጠው ከዛ ውጭ ካልሆነ ግን መከራቸውን የሚያዩ የሰው እድቀት እንዴት ይመስላል? የዛ አንትሮፖሎጂ ካልቸር እንዴት ነው ኮንስትራክት የሚደረግ? ላንጉጅ እንዴት ነው የእምነትስ እምነት ዲቨሎፕ እንዴት ይደረጋል? ወዘተረፈ እያለ ያው የአንትሮፖሎጂ ቴማቲክ ሪያዎች እንደተጠበቁ ሆነው ለባለሙያዎች ያንን ሊያጠና በእኛ ውድቀት በእኛ ኋላ ቀርነት ሊሳለቅ ማለት ነው። እና በዛ የኬንያ ደግሞ ሎቢስቶች ከዚህ የኤንቫይሮንመንታሊስት ወዘተረፈ በሚባል በሚባል ያ ክስ ሲያስቸገር ጊቤ አራት መባሉ ቀረና ምንድነው የተባለው ኮይሻ እነሱም ያውቃሉ ጊቤ አራት ነው፣ እኛም የምናውቃለን። ግን ኮይሻ ፕሮጀክት ተባለ። አሁን በተመሳሳይ ጊቤ አምስት ምን አይነት ስም ነው የሚኖረው? ኮይሻ ሁለት ነው የሚባለው ወይንስ የሆነ ስም ይኖረዋል? ኤኒዌይስ እሱን በቀጥታ ወደ ግንባታ እንዲገባ የሚል እንዲሁም ከዋና ስራ አስፈጻሚው በተመሳሳይ ከዋና ስራ አስፈጻሚ ፔትሮስ ሰሊኒ ጋር አንደኛው ሌላው ምክክር ደግሞ በፓርላማ ንግግራቸው ታስታውሱ ከነበረ ክቡር ጠቅላይ ሚኒስትሩ መቼ ይመረቃል ሲባሉ አንድ ነገር ተናግረው ነበር በቅርቡ እናስመርቃለን አሁን ክረምት ላይ ሙቀት ስለሚኖር በአካባቢው በቀጣይ ዓመት መጀመሪያ እናስመርቃለን ብለዋል 2018 ከዛ ምን አሉ ነገር ግን አሉ አንድ ብቻ መሆን ትክክል አይደለም። አንድ አክሱም፣ አንድ ላሊበላ፣ አንድ ኬስትል ምናምን ሳይሆን ተጨማሪ ሌላ መገንባት አለብን የሚላል እና ይህ ሰበር ዜና ከጋት የምትሰሙት በዓባይ ወንዝ ላይ ተጨማሪ ሁለተኛ ግድብ ለመገንባት ፊዚብሊቲ ስተዲ ተሰርቷል። ያው እንድታውቁት የሁለት ግድቦች ፊዚብሊቲ ስተዲ አንደኛው ፕሮጀክት ኤክስ አንደኛው ፕሮጀክት ዋይ በሚል ሁለት ፊዚብሊቲ ስተዲ ተሰርቷል። አይረን ነው ወደር ያም ኤሊጅብል ኦር ኖት ይህንን ለመናገር ለናንተ። በጥናቱ ላይ ኩባንያዎች ተሳትፈዋል። የተለያዩ ሀገራት ኩባንያዎች እንደው ወቀ ኖቴብል የሆነ የቱርክ ኩባንያ ተካፍሏል። የእስራኤል ኩባንያ ተካፍሏል። የቻይና ኩባንያ ተካፍሏል። የህንድ ኩባንያ ተካፍሏል። የጣሊያን ኩባንያ ሳሊኒ እራሱ ተሳትፏል እና ሶስት ቦታ ላይ በተደረገው ጥናት ያው እንግዲህ በተለመደው ይታወቃል። የት የት እንደሚገነባ አንደኛው ቦርደር ዳ የሚባል የነበረው የህዳሴ ግድብ ነው። ሌላው የመንዳያ፣ የማቤልና የከረዶፒ እነዚህ አካባቢ ላይ ከዚህ በፊት ካምፕ ተሰርቶ እነዚህ ድሪል የሚያደርጉ ወደ ውስጥ የሚቆፍሩ ያፈሩን ምንድነው ሶይል ቴስት የሚሰሩ በአካባቢው ያለውን የቮልካኒክ መጠን አለው ወይ የመሬት ባለሙያዎቻ የሚጠናለ የሲቪል ኢንጂነሪንግ ፓርቱን ያንን በሚጠናበት ወቅት ግንባታ ተጀመረ የሚል ሪፖርትም ተደርጎ እንደነበር ታስታውሳላች። አንደኛው ከሳሊኒ ጋር ዛሬ ከቢውልድ ዊ ቢውልድ ግሩፕ ግሩፕ ነው። ልክ እንደ ሜድሮክ እንደሚባለው በሜድሮክ ውስጥ ያሉ ግሩፖች አሉ አይደለ፣ ሰሚት ዋንዛ ምናምን እንደሚባሉት ዋንዛ ፈርኒሽንግ ሰሚት ሚድሮክ ጎልድ ሚድሮክ ኮንስትራክሽን እንደሚባለው ማለት ነው፣ ሞሃ ልክ ይሄ ከቢውል ዊ ቢውልድ ግሩፕ ውስጥ አንዱ የሳሌኒ ኮንስትራክሽን ካምፓኒ በአባይ ግድብ ላይ በአባይ ወንዝ ላይ አም ሶሪ በዋናነት እንግዲህ ይገነባል ተብሎ የሚታሰበው የመንዳያ የሚባለው ነው። ይሄ መንዳያ ሶስት ስራ ይኖረዋል። አንደኛው መንዳያ ለግብርና ለግብርና በቂ የሚሆን ውሃ ሪዘርቭ ያደርጋል ተብሎ ይታሰባል። ሁለተኛው ደግሞ ሀው እንዴት ትራንስፖርት ይደረጋል የሚለውን እሱ እንግዲህ ወደፊት አብረን የምናየው ነው የሚሆነው። የንጹህ መጠጥ ውሃ አቅርቦትንም የሚሸፍን ይሆናል። ኢሪጌሽን፣ ከዛም ባለፈ ኤሌክትሪክ የሚያለማ እንግዲህ በመጀመሪያ አሜሪካኖች ባጠኑበት ወቅት መንዳያ 159 ቢሊየን የሜትር ኪውቢክ ውሃ ይይዝ አልነበረም የሚለው የጥናቱ ይሄንን አሁን የሚገነባው ወደ 80 ቢሊዮን ሜትር ኪውቢክ አካባቢ ውሃ እንደሚይዝ ነው የሚጠበቀው። በከመንዳያ ባሻገር በፊዚቢሊቲ ስተዲ አሁን ቢገነባ በሚል በሁለተኛነት የቀረባለ ማቢል በግንባታ ወቅት ወደ 13.6 ቢሊየን ያኔ የመጀመሪያ ፊዚቢሊቲ የብሉ ናይል ወተር ሼድ የሚል ወል ማንበብ ለምትፈልጉ ወዳጆቼ ክላሲፋይድ የነበረ ዶክመንት ነው ከዚህ በፊት። ከዛ በኋላ ከአንድ አምስት ወይ ስድስት ዓመት በፊት ነው ለህዝብ ምንድን ነው ለህዝብ ኢንተርኔት ላይ የተለቀቀው ቪዚብል የሆነው የዚህ የብሉ ናይል ኢንተግሬትድ ወተር ሼድ ኢንተግሬትድ ማኔጅመንት ኦፍ ብሉ ናይል ቤዚን ኢን ኢትዮጵያ ሃይድሮፓወር ኤንድ ኢሪጌሽን ሞዴሊንግ የሚል አስራ ዘጠኝ ስልሳዎቹ አካባቢ የተጠና ማለት ነው። በዛ ሲጠና የነበረ እስራኤል እና በዋናነት የአሜሪካኖች ያጠኑት። በዛ ጥናት አስቀድሜ እንዳልኳቸው ወደ 11 አካባቢ ያ፣ ሶሪ ቁጥር ስለሆነ የማቢል ወደ 136 ቢሊየን ሜትር ኪቢክ ውሃ ነበር ይይዛል የሚባለው። አሁን ወደ 65፣ 66 ቢሊየን አካባቢ ወደዛ ነው ያለው። ቦርደር ዳም ለምሳሌ ወይ ህዳሴ ግድብ የተባለው ነው ቦርደር ዳም። የመጨረሻ ኢትዮጵያውያን ዴድ ግሬት የምንለው የመጨረሻ ቦርደር ዳም ነው የገነባን። ያ ማለት ከቦርደር በኋላም ከዚህ በፊት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡት ፕሮፖዛል አለ። ለምን ከህዳሴ ግድብ ቀጥሎ ሌላ ግድብ አንገነባም ሱዳን፣ ግብፅና ኢትዮጵያ ሆነን ያንን በጋራ መቆጣጠር መንከባከብ የምንችለው እዛ ነው። ትረስት ማድረግ የምንችለው በጋራ አሻራ የአረንጓዴ አሻራ እናስቀምጥ፣ ደኖችን በተከል እንቆጠሩ የውሃ መጠኑን እንጨምራለን። የጎርፍ የመሬት መሸርሸር ብክነቱን ያ ለራሳችን ምቻለን፣ ንጹህ የተጣራ ውሃ መጨመር የምንችለው እሱን የሚል ነገር ያቀረቡት አሉ። ሌላ ከቦርደር ዳም ቀጥሎ ሪሊ ይህንን ከቦርደር ዳም በመቀጠል እስከ ሱዳን ድንበር ባለው ግድብ ነው መገንባት ያለበት፣ ወይስ በግራና በቀኝ ለጥ ያለ ሜዳ ስለሆነ ታውቁታላችሁ ብዬ ተስፋ አረጋለሁኝ የኮመርሽል የሆነ ንግድን ገቢያን ተኮር የሆነ የአትክልትና ፍራፍሬ የእርሻ ኦፍኮርስ በአካባቢው በመስኖም ባይሆን በጣም ቤንሻንጉል የኢንቨስትመንቶች አሉና ሁለት እንዳልኳችሁ የማቢልና የመንዳያ የሚላለ ሶስተኛው የካራዶቢ ነው። ሌላም አሁን ተጨማሪ ፊዚቢሊቲ ስተዲ እየተሰራ አለ። እንግዲህ እንዴት ነው የሚሆነው የሚለው የቀይ ባህር ጉዳይ አብሮ ይመጣል ማለት ነው። እዚህ አባይን ሁለተኛ ግድብ ስትገነባ የውሃ ጉዳይ አለኝ ምናምን ምናምን ለሚለው ለበረጅ ይሆናል ማለት ነው። የለም በቃ ይሄ ግድብ እንደዚህ ተጨማሪ ውሃ በመያዝ የታችኛው ግድብ መቶ ቢሊዮን ኪዩቢክ ሜትር ያው ደግሞ ላይኛው ላይ ደግሞ ይህን ያህል በተያዘ ቁጥር አካባቢያችንን፣ ኢትዮጵያን እያቀዘቀዝ ነው የምንሄደው። ውሃው ሀብት ነው የሚሆነው። የአየር ንብረቱ ይቀየራል ውሃ በመያዛችን ብቻ። ለምሳሌ ቤኒሻንጉል ስትሄዱ ወደ ግድቡ ስትደርሱ ያለው የሙቀት መጠንና ርቀት ላይ ያለው የተለያየ ነው። ሰው እንደ ሌቨሬጅ ሆኖ የሚያገለግል ይሆናል ማለት ነው። እንግዲህ አንደኛው ከሳሊኒ ኮንስትራክሽን ዋና ስራ አስፈጻሚ ጋር የነበረው ውይይት በዚህ በአባይ አንደኛ ያሉትን ፕሮጀክቶች በፍጥነት መጠናቀቅ በሚቻልበት ኩባንያው ማመስገንም አለ አብራችሁን ስለነበራችሁ እስከ ዛሬ የሚል የማመስገን ከዛ ባለፈ በፍጥነት የመገንባትና ጊቤ አምስትን ወደ ግንባታ በተመሳሳይ አባይ ግድብ ላይ ሁለት ፕሮጀክት ሁለተኛውን ግድብ ማለት ነው። የትኛው የአባይ ግድብ እንደ ከቀይ ባህር ጋር አብሮ ተያይዞ በቀጠናዊ ኤለመንት ጊቤ አምስት ነው ሊገነባ የሚችለው ወይንስ? ያን እንግዲህ የምናየው ይሆናል። ሌላው ምናልባት በአጭር መረጃ የአሜሪካ መንግስት እንግዲህ አውሮፓ ላይ ያለውን ለአውሮፓ የሚሰጠው የሚሊተሪ ድጋፍ እቀንሳለሁኝ፣ ሸራቸውን ይወጡ፣ ሌሎች አውሮፓ ሀገራት በበጀታቸው ከፍተኛ በጀት ይመድቡ፣ ለሰራዊቱ ድርሻቸውን እየተወጡ አይደለም በሚል ኢቨን ዩክሬንን አንጠብቅም የሚል የምታውቁት ነው። የበጀት ከቱ ኦስትሪት የሜክ አሜሪካ ግሬት አገን የዶናልድ ትራምፕን ፖሊሲ ተከትሎ ይህም ከራሻ ጋር ያለውም ግጭት፣ ያው እንግዲህ ትናንት ትዊተር ገጻቸው ላይ ቭላዲሚር ፑቲን በኮቴሽን ግባ እብድ ነው የሚል ነገር ንግግር አቅርቧል። ጦርነቱን እንዲቆም አይፈልግም ቭላዲሚር ፑቲን። በተመሳሳይ ደለስንኪም ቢሆን እኛ የምንሰጠውን አማራጭ ተቀብሎ ጦርነቱን ማቆም አልቻለም። ይሄ ጦርነት እኔ በሆን ኖሮ ጭራሽኑ አይነሳም ነበረ ጦርነቱ የባይደን የቀድሞውን ፕሬዝደንት፣ ማለት ነው። የፑቲንና የዘለንስኪ ጦርነት ነው። ይሄ ጦርነት መቆም አለበት የሚል ያቀረቡት አለ። ዩክሬንንም ጥለዋል የሚል በዚህም የአውሮፓ ሕብረት የኔቶ የገቡበት የንግድ ጦርነት እንደተጠበቀ ሆኖ ኔቶን የማጠናከር እርምጃ እየወሰዱ ነው ያሉት። ይህንን በተመሳሳይ አሶሽትድ ፕረስ ላይ በወጣው ዘገባ ዛሬ ዩኤስ ሚሊተሪ ሺፍትስ ሚሴጂንግ ኢን አፍሪካን ቴሊንግ አላይዝ ቱ ፕሪፔር ቱ ስታንድ ኦን ኦን፣ ራሳችሁን ቻሉ አሜሪካ ለአፍሪካ። ይሄ በአፍሪካም በአፍሪካ ኮማንድ የሚሆን በቀጥታም በተዘዋዋር የሚሆን ለአፍሪካ የመከላከያ በጀት በድጋፍ በስልጠናም፣ በቀጥታ በቁሳቁስ ድጋፍም በበጀት ድጋፍም የሚሰጠውን የመቁረጥ ፍላጎት አለን። ራሳችሁን ቻሉ፣ በአሜሪካ ላይ ያላችሁ ጥገኝነት ቀንሱ፣ ተጨማሪ በጀት ተጨማሪ ስልጠና ማድረግ አለባችሁ የሚል ያቀረቡት አለ። ሌላው ሶስተኛ እንግዲህ የሶማሊያ ያለችበት ሁኔታ ይታወቃል። ሶማሊያ የቀጣይ የሚጠበቀው ምርጫ ተከትሎ በፖለቲካ ፓርቲዎች መካከል ከፍተኛ ቅራኔ አለ። የናሽናል ኮንሰልታቲቭ ካውንስሉን ያንም ተከትሎ በዋናነት ትልቅ የሚባሉ የፌዴራል ግዛቶች ጁባላንድ እና ፑንትላንድ በዋናነት ትልልቅ የሚባሉ ግዛቶች ናቸው። እነኚህ ምንድን ነው ትተዋል፣ አንሳተፍም የሚላለ ኤስሲሲ ካቱሞ የሚባለው የሶል የካየን እና ሰናግ ኤስኤስሲ የሚባለውም በዛ እንደ አዲስ የፌዴራል መንግስት አካል ሆኖ እውቅና አግኝቷል፣ በተጨማሪነት ማለት ነው። ኤስኤስሲ ካቱሞ አዲሱ የፌዴራል መንግስት አካል የሆነው ማለት ነው ከፑንትላንድ ጋር በግዛት ይገባኛል ተካረው ያሉበት ሁኔታ ነው ያለው። ይሄ ያለ ደግሞ የቪላ ሶማሊያ ወይም የጀስት የሶማሊያ መንግስት የብሔራዊ ደህንነት ዳይሬክተሩ ኒሳ የሚሉት ልክ እንደ ናሽናል ኢንቴሊጀንስ ን ሴኪሪቲ ኤጀንሲ የዛንን አሁን በስልጣን ላይ ያሉትን የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተሩን አብዱላህ መሐመድ አሊ ሳንበሎሽ የሚሉትን ማለት ነው። እሱን ለመተካት ተሞክሮ ነበረ ለመተካት ተሞክሮ ምንድነው አልተሳካም። እንደሚነሳ መረጃዎች ወጥተዋል። ትነሳለህ የሚተካህም ቀድሞ አስቀድሞ የሶማሊያ ናሽናል ኢንቴሊጀንስ ዳይሬክተር ኒሳ የነበረው ማሀድ ሰለድ የሚባለው እሱ እንደሚተካ ነበረ የተነገረው ዘንድ በአሁኑ ሰዓት የብሔራዊ ደህንነትና መረጃ አገልግሎት ዋና ዳይሬክተር አብዱላ መሐመድ አሊ ከአልሸባብ ጋር የሚደረገውን ጦርነት ለመከታተል ሂራን ክልል ውስጥ ነው ያለው። የብሔራዊ ደህንነትና መረጃ አገልግሎት በቀጥታ ከዋና ዳይሬክተሩ አሁን በስልጣን ላይ ካለው አብዱላሂ መሐመድ አሊ ከሳምቦልሺ ቀጥታ ትእዛዝ መቀበል አቁመው ስልጣን እንደሚይዝ የሚጠበቀው የማሃድ ሳላድ እዛው ቢሮ ውስጥ ትእዛዝ ከማሃድ ሳላድ የመቀበል ለጦርነቱን ለመከታተል ያለው ሂራን ክልል ውስጥ ያለውን አብዱላሂ መሐመድ አሊን ወይ ሳምቦሎሽን ደግሞ አለመቀበል አለ። ይሄ እጅግ እጅግ ትልቅ ፈተና እየፈጠረ እንደሆነ ምናልባት ሶማሊያስ ኢንቴሊጀንስ ኤጀንሲ ፌስ ኢንተርናል ኮላፕስ አሚድ ፖለቲካል ፓወር ስትራግል እና ይሄ በጣም በከፍተኛ ደረጃ ተቋሙን ለክፍፍል ለውጥንቅጥ፣ ትእዛዝ አለመቀበል ኢቭን ጋዜጠኞቹን ከሰሞኑ በጣም ከፍተኛ ቁጥር ያላቸው ጋዜጠኞችን ታስረዋል። ምንድን ነው የሚለው ዘገባው የጋርዌ ኦንላይን ደረሰኝ በሚለው መረጃ አብዱላሂ ሞሐመድ አሊ ሳምቦሎሺ ምንም መረጃ እንደሌላቸው ከእስሩ ጀርባ ግን የመሀድ ሳላድ አስቀድሞ የኒሳ ዳይሬክተር የነበሩ ዋና ዳይሬክተር አሁንም ይተካሉ የሚባሉት እሳቸው ናቸው የሚል አለ። ይሄ ለጸረ አልሸባብ ትግሉ ሳንካ እንዳይፈጠር ስጋት ይፈጥረ፣ ማለት ነው። እንግዲህ ምናልባት ይህ ከጎረቤቶቻችን ናቸው፣ ከዛ አንጻር ማየት ይጠበቅብናል። ከአውሮፓ ሀገራት የመጀመሪያና ቀዳሚ በመሆን አየርላንድ መቀመጫቸውን ዌስት ባንክ ወይንም ይሄ እንግዲህ ኦኮፓይድ ዌስት ባንክ ከፍልስጤሞች ተነጥቆ በእስራኤል ውስጥ ያለ ነው በሚባለው ዌስት ባንክ ላይ ያሉ ኩባንያዎች የሚያመርቷቸውን ምርቶች ያለመጠቀም ማዕቀብ ልትጥል እንደሆነ ይህን ቢል እያዘጋጀች እንደሆነ የሚከለከል ሕግ ማቅረቧን የቢሉም ደግሞ ቱባን ትሬድ ዊዝ እስራኤል ካምፓኒስ ቤዝድ ኢን ዌስት ባንክ፣ ይህም አየርላንድን የመጀመሪያዋ ያደርጋታል ማለት ነው፣ ከአውሮፓ ሀገራት። ረሃብን እንደ ጦር መሳሪያ የመጠቀም እርዳታን ወደ ጋዛ እንዳይገባ በማድረግ በከፍተኛ ደረጃ ደግሞ በውጊያውም የኮላተራል ዳሜጁ በሲቪሊያን ላይ በንጹሃን፣ በህፃናት፣ በሴቶች ላይ ከፍተኛ የሆነ ጉዳት እየደረሰ ነው። የተጠናከረው ጦርነትም ምንድን ነው በጋዛ ላይ የተከፈተው ጦርነት መቆም አለበት በሚል አየርላንድ ማዕቀብ ለመጣል ቢል ማዘጋጀቷ እየተዘገበ ነው ያለው እንግዲህ ከአየርላንድ በመቀጠል አይ ቲንክ በቀጣይ እነ ስዊድን እነ ስዊዘርላንድ ሌሎችም ይከተላሉ የሚል መረጃዎች እየወጡ ናሉ። ከዚህ በፊትም ታስታውሳላችሁ ዩናይትድ ኪንግደም፣ ፈረንሳይ እና ካናዳ እስራኤል ማስጠንቀቃቸው ይታወሳል። ይህስ ወዴት ነው የሚወስደው የሚለውን ማየት ያስፈልጋል። ኦፍኮርስ ቤንያሚን ኔተነሁን የእስራኤል ጠቅላይ ሚኒስትር ሀማስ ትጥቁን ከፈታ ታጋቾቹን ከለቀቀ ትጥቁን ፈቶ የትጥቅ ትግል ወይም ጦርነትን ካቆመ ጦርነቱን የከፈትነውን ጦርነት እናቆማለን የሚላለ በጣም ብዙ የምታያቸው ሆሪፊክ የሆኑ ጉዳቶች እንታያላችሁ። ለጋት ውሎ አጫጭር መረጃዎችን እኝ ናቸው። በምሽቱ ላይ ሌሎች ተጨማሪ መረጃዎችን ጨምረን ወደ እናንተ ምንደርስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ቴንኪው